ዛሬ በጣም ደስ ብሎኛል፣ የልጅነት ህልሜን ከአስር ዓመት በኋላ አሳክቻለሁ ትላለች የዛሬ ባለ ታሪካችን የዛሬ ባለ ታሪካችን። እንግዲህ ስደት ከወጣሁ አስር ዓመቴ ነው የተሰደድኩት፣ በ16 ዓመቴ ነው። አሁን ላይ ደግሞ 26 ዓመቴ ነው። ያን ስደት ምን ጥሩ ይሁን ምን መጥፎ ይሁን ምንም የማውቀው ነገር አልነበረም። ምክንያቱም በጣም ህፃ ልጅ ነኝ፣ የዛ ጊዜ የ16 ዓመት ልጅ እንግዲህ አስባችሁታል። በእኛ በገጠር ኑሮ አይደለም እንደዚህ አረብ ሀገር መጥታ ልትሰራ ምጣድ ስትጥድ ራሱ እናቶች አያሙናትም። ስለዚህ እኔ ግን በ16 ዓመቴ እናቴ ስለሞተችብኝ ተሰደድኩኝ። እናም በዛ በ16 ዓመቴ ተሰድጄ አረብ ሀገር ስሰራ ለመጀመሪያ ጊዜ የተሰደድኩት ሳውዲ ነበረ። ሳውዲ አምስት ዓመት ሰርቼ ኢትዮጵያ ገብቼ መልሴ ወደ ዱባይ መጣሁኝ። አሁን አስር ዓመቴ ስደትን ሀፍዬ ታስቆጠርኩኝ እና ለመጀመሪያ ጊዜ መዳሜ በጣም ነበር ማሳዝናት። በቃ የሆነ ስታዜኝ ምናምን ልክ እንዴ እናቴ ትመስለኛለች፣ ደግሞ ባንዴ ደግሞ ቅይር ትላለች። እና እሷ ስራ አላት፣ ሰውየው ደግሞ ስራ የለውም። ሁልጊዜ ይቆጣኛል፣ ሊመታኝ ይሞክራል። አንድ ጊዜ እንደውም በጣም ተናደድኩኝና ሊመታ ይሞክረ፣ እናቷ ቤት ኮብል እየህርኩኝ፣ እናቷ ቤት ኮብል። የእናቷ ሰራተኞች በጣም ሳቁብኝ። እንዴት ይሄ ማለት እኮ የእናቷ ቤት ነው። አሁን መታ ተወስድሻለች ሲሉኝ፣ አይ ይሄም አለ ለካ ብዬ በጣም ተካስኩኝ። ምክንያቱም እኔ ኢትዮጵያ ቤተሰብ ጋር ተጣልተን ቢያንስ እናቴ ጋር ተጣልቼ ወደ ወንድሜ ስኮበልል፣ ወንድሜ ጋር ተጣልቼ ወደ እህቴ ስኮበልል ያለውን ነገር ነው እንጂ የማውቀው አረብ ሀገር ያለውን ነገር ምንም አላውቅም ነበረ። እናም መልሳ ቤት ወሰደችኝ። ሰውየው ሜትሬሽ ነበር ሲለኝ እኔ እናት ቤት ሄዳ ነበር አለችው። በጣም ተናደደብኝ። በማግስቴ ቆይ አሳይሻለሁ እነሱ ስራ ሲሄዱ አለኝ። እኔም ይመታኛል ብዬ በጣም ተሰቀፍኩኝ፣ ነገር ግን አልመታኝም። እናም ከስንት ዓመት በኋላ ኢትዮጵያ ገብቼ መልሼ ወደ ድሮ የመጣሁ የመጀመሪያ ጊዜ ህልሜ መዳሜ ቁጭ ብላ እኔን በጣም ታዘኛለች። ስታዘኝ ቆይ ለምንድን ነው እሷ ተቀምጠ እኔን የምታዘኝ? እኔም ሰው እሷም ሰው እኔም ሴት እሷም ሴት በምን ትበልጠኛለች ብዬ ራሴን በጣም ጠይቅ ነበርና ዱባይ መጥቼ አምስት አመት የሰራሁባቸው ሰዎች ሴትዮዋ መጥፎ ናት፣ ሰውዬው ደግሞ በጣም ጥሩ ሰው ነው። እና ልጆች አሉ። እኔ ስመጣ የአንድ አመት ልጅ ነበረች፣ አሁን ስድስት አመት ሆኗል። እኔ ከመጣሁ አንድ ልጅ ወልዳለች መልሳ። እነዚን ልጆች በጣም እንከባከባለሁ። ሴትዮዋ ስራ የላትም፣ ጠዋትም፣ ማታም፣ ቀንም ሁልጊዜ ይተኛለኝ። ሰውየው ራሱ ከስራ ሲመጣ ቢያንስ ፈካ ብላ ራሱ አትቀበለውም። እኔ ነበርኩኝ ያኔ። ታውቃላችሁ የአረብ ሀገርን ነገር ትቀበላላችሁ፣ ልብሱን አንስቶ ይጥላል፣ ያን ታነሳላችሁ። ጫማ ምናምን ሁሉ ነገር እያነሳሁኝ አጥባለሁ። ጧት ስራ ሲሄድ ቁርሱን አቀርባለሁ። ምን እላለሁ፣ በዚህ ቅጽበት ሰውዬ እኔን ወደ ይኖረዋል እና አንድ ቀን ጠራኝ። አቤት አልኩት። ሚስቱ ተኝታለች። ስንት ዓመተሽ ነው አለኝ ደነካ ስንት አመትሽ ነው አለኝ። ሀያ ስድስት አመት ያልኩት፣ ባላለሽ አለኝ የለኝም አልኩት። ልጅ ያለሽ አለኝ እንደ እንዴት ነው ባል ሳይኖረኝ ልጅ የሚኖረኝ ብዬ ለራሴ ጥያቄ የሆነብኝ የለኝም አልኩት። እሱም ራሱን ነቀነቀ። ታዲያ ለምንድን ነው እንደዚህ ይሁንሽ የምትሰሪ ይሄን ያህል አመት ኢትዮጵያ ለሂድ ያላልሽም ሲለኝ እኔ ሰርቼ ራሴን መቀየር እፈልጋለሁ፣ ከአሁን ቀደምም ሳውዲ አምስት አመት ሰርቻለሁ አልኩት። በጣም አዘነ። በጣም አዘነና እኔ ምልሽ አለኝ። እሺ አልኩት። እኔ እናንቺ እንጋባ ግን ለሚስቴ እንዳትናገሪ፣ ለልጆችም እንዳትናገሪ፣ ከዚህ ቤት አልፈልግም ብለሽ ውጭና ሌላ ቤት እከራይልሻለሁ አለኝ። እኔም በጣም ተገረምኩ። ምክንያቱም ያን ህፃን ሆኜ መዳሜ እንደዛ ስታንቋሸሸኝ፣ እንደዛ ስታደርገኝ ለምን እሷ ከኔ ተለየች ብዬ አስብ ነበርና የልጅነት ህልሜ ሊሳካልኝ ነው አልኩኝ። ሰራተኛም ቀጥርልሽ አለው አለኝ። እሺ አልኩት። እናም ከዛ ቤት አልፈልግም ብዬ ስወጣ ለምንድን ነው የማፈልጊው ብላ ሴትየዋ በጣም ተናደደችብኝ። እሱም ካልፈልገች አልፈልገችም ነው ብሎ አሰናበቱኝ። ነገር ግን እኔ ከቤት ስወጣ እሱ በሌላ መኪና ተከትሎ የነበረ በታክሲ ትሄጂ ነበር ያለው እሱ ሴትየዋ አየር ቦታ ወስደታለሁ አሳፍራታለሁ፣ ስትል አይ ካንስሌሽን ሰጥተናት በታክሲ ፈለገችበት ቦታ ትሄዳለ። እሺ አልኩኝ። ከቤት ስወጣ ደወለልኝ፣ ከኋላ መኪናውን ተከትሎ መጥቶ ከታክሲ ወርጄ ወደሱ መኪና ገባሁኝ። በጣም ደስ የሚል ቤት አስገባኝ። እናም ሀብዬ ኑሮን ጀመርኩኝ። ነገር ግን አሁንም ቢሆን ሰራተኛ ቀጥርልሻለሁ ያለኝን አልቀጠረልኝም። እኔ እንደ ሰራተኛ ነኝ ነገር ግን የማንንም ልብስ አላጥብም አልተኩስም፣ የእሱንና የኔም ብቻ ነው። እዛ ቤት ውስጥ ፈታ ብዬ መኖር ጀመርኩኝ። እናም አንድ ቀን እሱ ሲመጣ መኪና ከኋላ ተከትሎት መጣ። በመስኮት እያየሁ ነበር። በጣም እንደነገርኩኝ የማን መኪና ነው ብዬ፣ ምክንያቱም ሁልጊዜ እሱ ብቻውን ነው የሚመጣው። እናም የማን መኪና ነው አልኩት። እሱ ቤት ሲገባ የት አላለኝ እዛ ጋር እኮ ይቆመ መኪና አለ ስለው የጓደኛዬ እኮ ነው አለኝ። እናም ጓደኛውን ይዞ መጣና አስተዋወቀኝ። እኔም እንዴት እኔን ሰው ብሎ ጓደኛውን ያስተዋወቀኛል ብዬ ራሴን እንደገና ቆመ ብዬ አሰብኩኝ። ለካ ገንዘብ ሁሉንም ይቀይራል። ገንዘብ ፈልጌ ወደ እሱ ተጠጋሁኝ። ነገር ግን ማንነቴን ረሳሁ። የኔ ማንነት ይህ አይደለም። ቤተሰቦችን ቢያሳድጉኝም ለቁም ነገር ባያበቁኝም፣ ነገር ግን እንዴት ከአረብ ጋር እጣመራለሁ ብዬ እንደገና ለራሴ ጥያቄ ሆነብኝ። እኔ በሰዓቱ ያየሁት ቁጭ ብለው ተሞላቀው እያዘዙን ስንሰራ ለምን እነሱ ያዙናል የሚለው ስሜታዊ ሁኜ ነው እንጂ ያን ያህል ከአረብ ጋር ተጣምሬ መኖር ፈልጌ አልነበረም። ታዲያ እናንተ ምን ትሉኛላችሁ? በእርግጥ ሰውየው ምንም አይለኝም፣ አይገለምጠኝም፣ አይቆጣኝም። ልክ እንደ ሚስቱ አርጎ ነው የሚንከባከበኝ። ነገር ግን እኔ ጋ ሁልጊዜ አይመጣ፣ ሰራተኛም አልቀጠረልኝም። አሁን እሱ ጋር ከተጋባን ሶስት ዓመታችን ነው። እስካሁን ልጅ የምንውለድ አላለኝም፣ እኔም ለመውለድ አላሰብኩም። አስተያየታችሁን በኮመንት አስቀምጡልኝ ትላለች የዛሬ ባለታሪካችን። እና የእውነት እኔም ያሰብኩት ነገር ቢኖር፣ ወይም አስተያየት ልሰጥ ያሰብኩት ነገር ቢኖር ልጅቷ ስሜታዊ ሆና እንጂ አረቡን ወደው አይደለም። እሱ ያየችው የዛሬ መንደላቀቋን ያችኛዋ ሴትዮ ተንደላቃ ተቀምጣ ስለምታዛት በእሷን እንዴት ነው እንጂ አረብ አግብታ ለመቀመጥ አላማው ኑሯት አይደለም ይሆነው። ሴቶቻችንን ግን ቆም ለንሳ እናስብ። ለውሳኔ የምንቸኮለው ለውሳኔ መቸኮል የለብንም። ለውሳኔ ከመቸኮላችን በፊት ነገሮችን ቁጭ ብለን ማሰብ አለብን። እወዳቸዋለሁ።